በኢሞ በቴሌግራም ወይም ደግሞ በዋትስአፕ ደውሉ። ስለዚህ ዛሬ ከአማርኛ ፊደላቶች ከሀ ጀምረን እስከ ቸ እዚህ ጋር እነዚህ ላይ የሚታዩቸውን ከሀ እስከ ቸ ያሉትን ፊደላቶች ዛሬ እንመማራለን ማለት ነው እስከየ ቤተሰቦቻቸው ዛሬ እስከ ስምንት እስከ ስምንተኛ ፊደል ከአንደኛ እስከ ስምንተኛ ፊደል ያሉትን ሙሉ ቤተሰቦቻቸውን ጨምረን ከሀ ጀምረን እስከ ቸ ያሉ ፊደላቶችን የምና ይሆናል ማለት ነው። ስለዚህ ዛሬ እነዚህን ፊደላቶች በደንብ አድርዬ አነብላችኋለሁ በተለይ ከመጀመሪያ ወደ መጨረሻ ከመጨረሻ ወደ መጀመሪያ ያሉ በደንብ አሳያችኋለሁ እስከ መጨረሻው ቪዲዮን ዩት አብራችሁን ቆዩ እሺ አሁን መጀመሪያ ይሄኛው ምን ይላል የአማርኛ ፊደላት ከሀ እስከ ቸ ይላል የአማርኛ ፊደላት ከሀ እስከ ቸ እሺ እቺ የመጀመሪያ ፊደልች ማነች እቺ ሀ ትባላለች አሁን ከዚህ ጀምስ ከዚህ ያለውን እናነባለን ማለት ነው ሀ ሁ ሂ ሃሄህ ሆ። እሺ አሁን ደግሞ ከመጨረሻ ወደ መጀመሪያው፣ ሆህሄሃሂሁ። ኦኬ፣ በጣም አሪፍ ወደ ሁለተኛው ደግሞ ስንመጣች ደግሞ ለ ነች። ለ ለ ሉ ሊ ላ ሌ ል ሎ ሏ ሏ እሺ ከመጨረሻው ሏ ሎ ል ሌ ላ ሊ ሉ ለ ለ እሺ እቺ ደግሞ ሃ ነች። አሁን እቺ የመጀመሪያውም ሃ ነች እቺም ሃ ነች። እንደምታዩዋቸው አጻጻፋቸው የተለያዩ ናቸው፣ በአገልግሎታቸው ግን ተመሳሳይ፣ በድምፃቸውም ተመሳሳይ ናቸው ማለት ነው። ስለዚህ እቺም ሃ ትባላለች። ልክ ይህን እንዳነበብነው እቺንም እናነባለን ሃ ሁሂሃ ሄህ ሆ እሺ ከመጨረሻው ሆህሄሃ ሂ ሁ ሃ እሺ አሁን ሀ ለሀ ሶስተ አይተናል። እች ደግሞ መነች መ ሙ ሚ ማ ሜ ም ሞ ሟ። እሺ ከመጨረሻው እንጀምራለን። ሟ ሞ ም ሜ ማ ሚ ሙ መ። እሺ ወደ ቀጣይ ስንመጣች ደግሞ ሰ ነች

ሩ ሪ ራ ሬ ሬ ሮ ሩዋ ሩዋ እሺ ከዚህ ደግሞ ስንጀምር ሩዋ ሮ ሬ ራ ሪ ሩ ረረ እሺ በጣም አሪፍ አሁን ስድስቶችን አይተናል ካጀምረን ሃ ለ ሀ መ ሰና ረን አይተናል። ቀጣይ ምናያቸዋሉ ገና አላለቁም። እነዚህ ስድስቶች እነዚህ አሁን በዚህ መሰኖ ታያቸው የመጀመሪያ ፊደል ናቸው። ሁለተኛ ፊደላቶች ደግሞ የቶች ናቸው። ሁለተኛ ፊደል ማለት ደግሞ ከዚህ ጋር እንደምታያቸው እነዚህ እነዚህ ደግሞ ሁለተኛ ፊደል ናቸው። ሁ ሉ ሁ ሙ ሱ ሩ ሩ አያቸው። ድምጻቸው ተመሳሳይ ድምፅ። ሶስተኛዎች ደግሞ ሂ ሊ ሂ ሚ ሲ ሪ ሪ። እሺ፣ አራተኛ ድምፅ ሃ ላ ሃ ማ ሳ ራ ራ። ኦኬ፣ አምስተኛ ቀለበቶች ደግሞ እነዚህ። አምስተኛ ድምፆች እዚ ጋምታዊዎች ነዚ፣ ሄ ሌ ሄ ሜ ሴ ሬ እነዚ አምስተኛ ድምጾች እንደምታውቁ ቀለበት አላችሁ። እዚህ ግራቸው ላይ ቀለበት ካላቸው አምስተኛ ድምጾች ናቸው ማለት ነው። እሺ ስድስተኛ ደግሞ ህ ል ህ ም ሰ ረ ረ። እነዚህ ደግሞ ስድስተኛ ድምጾች። እሺ ሰባተኛ ደግሞ ሆ ሎ ሆ ሞ ሶ ሮ ሮ። እነዚህ ደግሞ ሰባተኛ ድምፅ ስምንተኛዎች ደግሞ እነዚህ ደግሞ ዲቃላ ሆያት ናቸው ዲቃላ ሆያት ኋ ሏ ሀ ሟ ሷ ሯ የሚባሉ ደግሞ እነዚህ ዲቃላ ሆያት ይባላሉ ማለት ዲቃላ ሆያት ይባላሉ ኦኬ ወደ ቀጤው ስነት ደግሞ ከዚህ ጋር ደግሞ ይህች ደግሞ ሰ ነች ይህች ደግሞ ማነች ሰ ሰ ሱ ሲ ሳ ሴ

ከመጨረሻው ስንጀምር ሿ ሾ ሺ ሼ ሻ ሺ ሹ ሸ ሸ የቻውን ሰን አይተና ሸ እጅ ደግሞ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቋ ቋ ከመጨረሻው ቋ ቆ ቅ ቄ ቃ ቂ ቁ ቀ ቀ። እሺ በጣም አሪፍ እቺ ደግሞ በ ነች በ ቡ ቢ ባ ቤ ብ ቦ ቧ እዚህ ስንጀምር ቧ ቦ ብ ቤ ባ ቢ

እሺ፣ ወደ ስንመጣ ደግሞ ተ ች ደግሞ ማለች ተ ተ ቱ ቲ ታ ቴ ት ቶ ቷ። እሺ፣ ከዚህ ስንጀምር ቷ ቶ ት ቴ ታ ቲ ቱ ተ ተ። እሺ፣ ከዚህ ጋር ደግሞ ች ደግሞ ቸ ነች ቸ ቹ ቺ ቻ ቼ ች ቾ። ከመጨረሻው ስንጀምር ች ቼ ቻ ቺ። እንግዲህ እነዚህ ከሀ ጀምሮው እስከ ቸ ያሉት የአማርኛ ፊደላቶች ናቸው ማለት ነው። ቀጣይ ደግሞ ሌሎቹን የአማርኛ ፊደላቶች ቀሪዎችን ከቸ ቀጥለው ያሉትን እስከ 34 ያሉ ሙሉ ፊደላቶችን ይዤላችሁ እመጣለሁ። እናንተ ደግሞ እነዚህ በደንብ አድርጋችሁ አንብባችሁ ተዘጋጅታችሁ ለቀጣይ ቪዲዮ በጋራ መመለስ አለብን ማለት ነው። ቀጣይ ሌሎችም አማርኛም፣ እንግሊዝኛም ሂሳብ ሁሌ ይለቃለሁ። የምትፈልጉትን ቪዲዮ እየገባችሁ ማየት ትችላላችሁ። መልካም ጊዜ። ባይ ባይ